የተከበሩ የምክር ቤት አባላት ባነሷቸው ጉዳይ ላይ በተለይ ከስራ ዕድል ፈጠራ ጋር ተያይዞ ባሉ ጥያቄዎች ላይ አስተያየትና ማብራሪያ ለመስጠት ነው። የምክር ቤት አባላችን እንዳነሱት የስራ ዕድል ፈጠራ ስራ በከፍተማ ደረጃ በትኩረት ከምንሰራቸው እና ቅድሚያ ከተሰጣቸው ስራዎች ውስጥ አንዱ ነው። ባለፉት ጊዜያት ለተከበረው ምክር ቤት እንዳቀረብ ነው፣ በከተማችን ባሉ በሚሰሩ ትልልቅ ፕሮጀክቶች ጨምሮ ከተማችን ውስጥ ባሉ ጸጋዎች ወጣቶችና ሴቶችን ተጠቃሚ ለማድረግ በስፋት እየተሰራ ነው ያለው። የዚህ የመጀመሪያ ሩብ ዓመት አፈጻጸማችንም ከዚህ አንጻር በከፍተኛ ትኩረት የተመራ ተግባር ስለነበር እቅዳችንን በተገቢው መንገድ ማሳካት ችለናል። በዘንድሮ ዓመት በተለየ መንገድ ስራዎችን የመራንበት አንዱ አቅጣጫ የ2017 በጀት ዓመት ከመጠናቀቁ ቀደም ብሎ ሰኔ አምስት አካባቢ የዘጠና ቀን እቅድ በማቀድ ቀደም ብሎ ባለፉት አመታት የዝግጅት ምዕራፍ ስራ በሚል የመጀመሪያዎቹ ሩብ ዓመት ይባክን የነበረበትን እና ስራዎች ወይም ተግባር ስራዎች ላይ ትኩረት የማይሰጥበትን የሚቀይር የስራ አመራር አቅጣጫን የተከተል ነው። በዚህ መሰረት ሐምሌም፣ ነሐሴ፣ መስከረም በዝግጅት ሳይሆን ጊዜዎቹን ያሳልፍ ነው በቀጥታ ወደ ተግባር ስራ የገባ ነው። 17 17ና 18 ሽግግር ስናደርግ ምንም አይነት የስራ መቆራረጥ እንዳይኖር በሚያስችል መንገድ ተመርቷል። በዚህ መሰረት ከስራ እድል ፈጠራ ስራችን ነፃን የመጀመሪያ ሩብ ዓመት ተይዞ የነበረው ወደ 77500 የሚሆን ወጣቶችና ሴቶችን ወደ ስራ ለማስገባት ነው እቅድ የተያዘው። በአጠቃላይ የ2018 ዓመታዊ እቅዳችን 350000 ስራ እድል መፍጠር ነው። ከዚህ አንጻር 96210 የሚሆኑ ወጣቶችና ሴቶች በዚህ ሩብ ዓመት ወደ ስራ ማስገባት የተቻለበት ነው። ከዚህ ውስጥ እንግዲህ በተለያዩ መስኮች በከተማ ግብርና፣ በስራ ድል፣ በማኑፋክቸሪንግ፣ በኮንስትራክሽን ዘርፍ ያስገባንበት ሁኔታ ነው ያለው። በተለይ ይህንን አፈጻጸማችንን ከምሩቃን አንጻር ካየነው ወደ 10 ፐርሰንት የሚሆነው ምሩቃኖች ናቸው ወደ 1106 የሚሆን እንደዚሁም ደግሞ ሴቶች 56 ፐርሰንት አካባቢ ናቸው፣ ወጣቶች 83 ፐርሰንት ነው ይሄ ካስቀመጥ ነው እቅድ አቅጣጫ አንጻር በትክክለኛው መንገድ እየሄደ መሆኑን ማየት ይቻላል። ከተነሱት ጥያቄዎች አንጻር ተደራጅተው ወደ ስራ ያልገቡ ወጣቶች መኖራቸውን የተከበሩ የምክር ቤት አባል አንስተዋል። 2017 ስናጠቃልል በስራ እድል ፈጠራ የመዘገብ ናቸው ያሰለጠንናቸው፣ በተለይ ክህሎት ስልጠና እየሰጠን ስለሆነ፣ እንደዚሁም በማደራጀት ደግሞ ያደራጀ ናቸው ወጣቶች ነበሩን አመቱን ስናጠናቅቅ። 1440 የሚሆኑ ኢንተርፕራይዞች ተደራጅተው ወደ 2018 የተሸጋገሩበት ሁኔታ መኖሩን አይተን የዘጠና ቀን ንቅናቄ ስራችን ወይም ከሰኔ ጀምሮ እስከ ጳጉሜ የመጨረሻ በያዝነው የንቅናቄ ስራ ውስጥ የእቅዳችን አካል በማድረግ እነዚህን በ2017 ተደራጅተው የነበሩ 1440 የሚሆኑ ወይም በአንቀሳቃሽ ካየነው ወደ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 እንግዲህ ያሉን ሼዶች፣ ነባር ሼዶችን የምናስተዳድርበት ስርዓት ይታወቃል። አምስት ዓመት ድረስ እንዲቆዩ ነው ህጉ የሚያስቀምጠው። በዚህም መሰረት ከአምስት ዓመት በላይ የሆኑትን ጊዜያቸውን ጠብቆ ለሌሎች አዳዲስ ስራ ፈላጊዎች የሚሰጥበት አሰራር ስርዓት ነው ያለን። እንደዚሁም ተገቢ ባልሆነ መንገድ ለሌሎች አካላት የሚያስተላልፉ ከሆነ ደግሞ እንደዚሁ የአዲስ ለሚደራጁ የሚሰጥበት ሁኔታ ነው ያለው። አሁን በዚህ ሩብ ዓመት ወደ 996 የሚሆን መስሪያ ቦታዎች በመጀመሪያው ሩብ ዓመት በስራ እድል ፈጠራ ለአዳዲስ ስራ ፈላጊዎች የተሰጠ ወይም የተላለፈ መሆኑን በሪፖርታችን ማየት ይቻላል። እነዚህ ተጨማሪ በአዳዲስ ተሰርተው ያሉ ወደ ወጣቶች ያልገቡባቸው ወይም ስራ እድል ያልተፈጠረባቸው በሁለት ወይም በሶስት መልኩ ማየት ይቻላል። አንደኛው ቅድም እንዳነሳሁት ከለቀቁ በኋላ ለሌሎቹ እስኪተላለፍ የሚቆይበት ሁኔታ ይኖራል። አዳዲስ የተሰሩ ካሉ ደግሞ መሰረተ ልማቶቻቸው መብራት፣ ውሃ ለስራ ምቹ የሚያደርጉ መሰረተ ልማቶች እስኪሟሉ የሚቆዩበት ሁኔታ ካልሆነ በስተቀር በፍጥነት ወደ ስራ የምናስተላልፍበት ነው ያለው። ስለዚህ አሁንም በነፋስ ስልክም በአዲስ ከተማም በዚህ መንገድ ተሰርተው የሚጠብቁ ወጣቶችን ወደ ስራ የምናስገባበት እንደሆነ ለማንሳት ነው። ከአምራች ዘርፍ ኢንተርፕራይዞች አንጻር የገበያ ትስስር በትኩረት የሚሰራ አንዱ ተግባራችን ነው። በቢሮ ደረጃ ለዚህ ስራ አንድ ዘርፍ ተዋቅሮ ነው የሚሰራው። የኢንተርፕራይዝ ድጋፍ ክትትል ዘርፍ ነው የሚባለው። እዚህ ዘርፍ ላይ የገበያ ትስስር ነው ቁልፍ ስራው ተደርጎ የሚታየው። በተለይ በከተማ ደረጃ የሚሰሩ ትልልቅ ፕሮጀክቶች የኢንተርፕራይዞቻችን ገበያ ትስስር በማድረግ ተጠቃሚ እንዲሆኑ የምናደርግበት ነው። በተለይ በኮንስትራክሽን ዘርፍ የተደራጁት ኮሪደር ልማታችንን ብቻ ብናየው በቅድሚያ እዚህ ከተማ ላይ በተሰሩ ስራዎች የኢንተርፕራይዞች ገበያ ትስስር በማድረግ ከኮንስትራክሽን ቢሮ ከመንገዶች ከውሃ ከአረንጓዴ ልማት እና ሌሎች ጋር ተያይዞ የኢንተርፕራይዝ ገበያ ትስስር የሚደረግበት ነው። በአጠቃላይ በዚህ በመጀመሪያው ሩብ ዓመት በመንግስት በኢንዱስትሪዎች ጋር በሸማቾች ጋር እንዲሁም ደግሞ በባዛርና መሰል የገበያ ትስስር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 ቂርቆስ አዲስ ከተማ ክፍለ ከተሞች እና ልደታ በመሀል ክፍለ ከተማነት የምናውቃቸው ናቸው። በአብዛኛው በአገልግሎት በንግድ ዘርፍ ላይ የሚሰማሩ ኢንተርፕራይዞች በስፋት ወደ ስራ የሚገቡበት ከመሆኑ ጋር ተያይዞ የመስሪያ ቦታዎቻችንንም ሌሎች ለንግድና ለአገልግሎት የሚሆኑ ቦታዎችን ቅድሚያ የሚሰጠው በዚህ ዘርፍ ነው የሚሆነው ማለት ነው። ማስፋፊያዎች አካባቢ ሰፋ ያለም የመሬት አቅርቦት ያለበት በመሆኑ ከተማ ግብርናን ጨምሮ ትልልቅ ተደራጅተው የሚሰሩባቸው ሼዶች ወደ ዛኞቹ ክፍለ ከተሞች የሚገኝ ነው። አሁን ባለን የስራ እድል ፈጠራ አንጻር ብቻ ብናየው የኮሪደር ልማታችን ከተሰሩት አብዛኞቹ የመስሪያ ሱቆች በእነዚህ ክፍለ ከተሞች ላይ ትኩረት ያደረጉ ናቸው። ወደ አምስት ሺህ የሚሆኑ በመንግስትና በግል ሴክተሩ አማካኝነት በኮሪደር ልማቱ ተሰርተዋል። ይሄ አራዳ ማንሳት እንችላለን፣ ቂርቆስ ማንሳት እንችላለን፣ በከፊል ጉለሌን ማንሳት እንችላለን። ልደታ ላይ የተሰሩ ሱቆች በአብዛኛው የስራ እድል መፍጠሪያ እንዲሆኑ ነው የተደረገው። የነገዋ ሴቶችን ጨምሮ የተሰለጠኑ ወጣቶች በእነዚህ ሱቆች ውስጥ የሚገቡበት ሁኔታ ነው ያለው። በእጥረት ደረጃ የሚታዩ ሲሆን ደግሞ የማስፋፊያ ክፍለ ከተሞች ማ ተቀናጅተን እዛ ያሉ ጸጋዎችንም እንዲጠቀሙ እናደረጋለን ለምሳሌ በሴፍትኔት ያደራጀናቸው ወጣቶች በከተማችን አራት ክፍለ ከተሞች ላይ ጂፕላስ ፎር የመስሪያ ሱቆች ሰርተን አጠናቀናል የሴፍትኔት ተጠቃሚዎች እንደሚታወቀው በሁሉም ክፍለ ከተማ የሚገኙ በመሆኑ እነዚህን አራት ህንፃዎች ከሁሉም ክፍለ ከተማ የተውጣጡ ሴፍትኔት ተጠቃሚዎች የምናስተላልፍ ነው የሚሆነው ስለዚህ ፍትሃዊነትን የጠበቀ ነው የሚሆነው ማለት ነው በመጨረሻ የተነሳው የአስራሁለተኛ ክፍል ተማሪዎች ውጤት ጋ ተያይዞ ወደ ዩኒቨርሲቲ ወደም ወደ ከፍተኛ ትምህርት ተቋም የማይገቡት ወደ ቴክኒክና ሙያ ለመግባት ወይም ኮሌጆቻችን የቅድመ ዝግጅት ሁኔታን ታሳቢ ምን ተደርጓል የሚል ነው እንግዲህ የቴክኒክና ሙያ ኮሌጆቻችን በመካከለኛ ሙያ ደረጃ ያሉ ወጣቶችን ክህሎት እንዲጨብጡ ብቁና ተወዳዳሪ እንዲሆኑ በማድረግ በኩል ከፍተኛ ትኩረት ተሰጥቶ እየተሰራ ነው ያለው ባለፉት ሁለት ዓመታት የኮሌጆቻችንን ይሄንን ታሳቢ በማድረግ የሪፎርም ስራዎች ጀምረናል። አንደኛው ኮሌጆቻችን ዓለም አቀፍ የጥራት ደረጃን እንዲያሟሉ የሚያስችል ስራ እየተሰራ ነው ያለው። የተከበረው ምክር ቤት በሱፐርቪዥንም እንዳየው በአሁኑ ሰዓት ካሉን ኮሌጆች ውስጥ አምስቱ የአይሶ የጥራት ሰርተፍኬት አግኝተዋል። ሌሎቹም በዚህ ደረጃ እየመጡ ነው ያሉት ማለት ነው። እንደነ ዊንጌት ንፋስ ስልክ የመሳሰሉ ኮሌጆቻችን በዚህ ማየት የሚቻል ነው ማለት ነው፣ ተግባረ እድንም ጨምሮ ማለት ነው። ሁለተኛው ብቁ ተወዳዳሪ የሰው ሃይል ለማፍራት የአሰልጣኞችን አቅም የመገንባት ስራ ነው። አሰልጣኞቻችንን የማሰልጠን ስራ እየሰራን ያለ ነው። ከዛ በተጨማሪ በአሁኑ ሰዓት በዚህ በመጀመሪያው ሩብ ዓመት የአሰልጣኞቻችንን ጥራት እና ሙያ ታሳቢ ያደረገ መልሶ የማደራጀት ስራ እየሰራን ያለ ነው። ወርክሾፖቻችንን ባላቸው ጸጋ መሰረት በከፍተኛ ሁኔታ ማሽነሪዎቻችንን ዝግጁ እያደረግን ያለ ነው። በአጠቃላይ በኮሌጆች ውስጥ የጀመርነው የሪፎርም ስራ ሲጠናቀቅ በጣም በስፋት ተማሪዎችን ሊቀበል የሚያስችል አቅም እየተፈጠረ ነው ያለው። እንደተባለው የተከበሩ ምክር ቤት አባላት እንዳነሱት እስካሁን የኮሌጆቻችን ተዘንግተው የነበሩ በቂ ትኩረት ሳይሰጣቸው የቆዩ የነበሩ በመሆኑ ክፍተቶች ነበሩ። የከተማ አስተዳደሩ ከፍተኛ ሀብት መድቧል፣ አመራር መድቧል። ኮሌጆቹን በዚህ ቀጣይ አመት የበለጠ ውጤታማ እንዲሆኑ ትኩረት ሰጥቶ እየሰራ መሆኑን ለማንሳት ነው። አመሰግናለሁ።